ሰላም እግዚአብሔር ብዛላችሁ በያላችሁበት እንደምን አላችሁ እንደምን ቆያችሁ ውድ ቤተሰቦች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን በዛሬ ሆነ ወር ከሚዲያ ቆይታችን እንደዚሁ አስገራሚ የሆነ አንድ ሙቪ ይዤላችሁ መጥቻለሁኝ። በቅድሚያ ግን መልእክቱን ላጋራኝ ወንድሜ በጣም አመሰግናለሁኝ። በቴሌግራም ሁሌ ሸርት አደረገኛለህ እና አንዳንዴ ያለምንም ማጋነን ኦርቶዶክስ መሆኔን በመሆኔ ብዙ ነገሮች እንጠይቅ አድርጎኛል። እንደው የጠቀመኝ እሱ ነው። መሰረታዊ ጉዳይ መነሻ ማለት ነው። ምን ለማለት ነው? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምታስተምራቸው ሀቆችና እውነታዎች አሉ። በዋናነት ስለ ዓለም አፈጣጠር የዓለም እንዴት እንደተፈጠረ፣ እንዴት እንደሚኖር፣ እንዴት እንደሚያልፍ የክርስቶስ ሰው የመሆን ሚስጢር አዳም እንዴት ካደ ለምን ካደ እና ሌሎችን በርካታ ነገሮችን በዚህ በምድር ላይ ስላሉ ነገሮች በሰማይም የዓለም ካለፈ በኋላ እንደዚሁ ስላሉ ጉዳዮችና ሚስጥሮች የኢትዮጵያ ኦርቶዶክስ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች፣ ትናገራለች ሁሌ ማለት ነው። በተመሳሳይ በተመሳሳይ ወደ ዘመናዊ ትምህርት ከሄድን በኋላ በሞደርን እድጎሽ ምናልባት ስንቶቻችን ትኩረት ሰጥተን ነው ይህን ጥያቄ እየጠየቅን ያለነው የሚለውን ነገር ሁላችንም ራሳችን ልንፈትሽ ይገባል። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንጠይቅ አድርጋኛለች ጠቅማኛለች የምልበት ምክንያትን ምንድን ነው? ወደ ዘመናዊ ትምህርት ስትሄዱ አብዛኛው የሚባል ደረጃ የተፈጥሮ ወይም ደግሞ ትክክለኛውን እግዚአብሔር የሆነውን ነገር ብዙ የሚቃረሩ ነገሮችን ተመልክቼ አግኝቻለሁ። እና ለዛም ነው ለምን እንዲ የሚል ጥያቄ እንድጠይቅ ያደረገኝ። ለምሳሌ በስነ ፍጥረት ታሪክ ብትሄዱ እግዚአብሔር ዓለምን የፈጠረበት መንገድ አለ። በሳይንሱ ስትሉ ደግሞ ዓለም እንደተፈጠረ የሚለውን ነገር ደግሞ የሚነግረን ነገር አለ። እዚጋ ጥያቄ እንጠይቅ አድርጎኛል። ለምንድን ነው ሁለቱም የሚናገሩበት መንገድ የተለያየ ስለሆነ ነው ጥያቄ ጠቅ ያደረገኝ። በዋናነት እኔ ላምን የምችለው ብዙዎቻችሁ ሳይንስ ብላችሁ ልትሉ ትችሉ ይሆናል። ሳይንስ የሚወሰድ ነገር የለውም እያልኩኝ ግን አይደለም። በዚ አጋጣሚ መስተማር ያለበት ጉዳይ እና ነገር ግን እግዚአብሔር ዓለምን የፈጠርበትን መንገድ ነው የሚቀበለው የነፍስ ጉዳይ ስለሆነ የሃይማኖት ጉዳይ ስለሆነ የዘላለማዊነት ጉዳይ ስለሆነ ሳይንስ ምናልባት በዲግሪ ደረጃ በማስተርስ ደረጃ ምናልባትም እስከ ፒኤችዲ ደርሳችሁ ምድራዊ ሕይወታችሁ ላይ የስጋ ሕይወታችሁ ላይ ብዙ ነገሮችን ጣጣችሁን ሊሞላላችሁ ይችላል። ግን ከዛ በላይ ያለውን የነፍስን ጥያቄ መመለስ ግን አይችልም። የነፍስን ጥያቄ መመለስ አይችልም። የነፍስን እርካታ ማምጣት አይችልም ሳይንስ። ይሄ መቶ ፐርሰንት እርግጠኛ ሆኜ መናገር የምችለው ማለት ነው። ቤተክርስቲያናችን ጋር ስንሄድ ግን የስጋችንንም የነፍሳችንንም ጥያቄ የምትመልስ ናት። ለዛ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁሉ ነገር መልስ አላት ያልኳችሁ ማለት ነው። ስለዚህ እንድጠይቅ አደረገኝ። ለምሳሌ በስነ ፍጥረት ታሪክ ስትሄዱ እግዚአብሔር ዓለምን እንደተፈጠረ ከጊዜ ብንጀምር ለምሳሌ ዓለም ከተፈጠረ ሰባት ሺህ አምስት መቶ ሳምቲንግ ዓመት ነው በቤተክርስቲያን በኦርቶዶክስ ያስተምሩ። በሳይንስ ብትሄዱ ግን ቢሊዮን ዓመት ነው። ይሄ ሁለቱ በጣም ይጋጫል። እንዴት ነው ይሄ ማስማማት የምንችለው? ይችላል። ስለዚህ እውነቱ የት ጋር ያለው የሚለውን ጥያቄ እንድጠይቅ ያደርገኛል ማለት ነው። በእግዚአብሔር ስትሄዱ የሰው ልጅ መነሻው አዳም ነው። ስለዚህ አዳም በአምሳለስላሴ የተፈጠረ ፍጡር ነው። ወደዚህ ስትመጡ ግን ሉሲን እንደ ሰው መነሻ አድርጎ ይነግረናል። ምናልባትም ከሶስት ነጥብ አምስት ሚሊዮን እድሜም እንዳላት ይናገራል ሁለቱ በጣም ይጋጫሉ እውነቱ የቱ ነው የሚል ጥያቄ እንድጠይቅ አድርጎኛል ሌሎች በርካታ ነገሮችን እናነሳ እንችላለን በጣም ብዙ በርካታ ነገሮችን ማለት ነው አንድ መሰመር ያለበት ጉዳይ ግን እዚህ ዓለም ላይ እስካለን ድረስ የእግዚአብሔር ኃይል እና በተመሳሳይ ደግሞ ወይም ይቅርታ በተቃራኒ የዲያብሎስ ኃይል እንዳሉ መዘንጋት የለበትም ሁለቱም ጋር ስንሄድ የምናገኛቸው ሪያሊቲዎች አሉ እግዚአብሔር ሪያሊቲ ምንድነው? እግዚአብሔር ዘላለማዊ ነው፣ በመንግስቱ ጸንቶ ይኖራል። የእሱን ህጉና ስርዓቱን የሚከተሉ ሰዎች ሁሉ አብረው በመንግስቱ ይኖራሉ። የዳብሎስ ሪያሊቲ ምንድነው? ሪያሊቲ ማለት የዳብሎስ እውነታዎች። ለምሳሌ ዳብሎስ እውነት አያውቅም፣ በውሸት ብቻ የሚታወቅ ነው። ይሄ የሱ ውሸታም መሆኑ የሱ እውነታው ነው ማለት ነው ሰዎችን በማደናገር እና የእግዚአብሔር የሆነውን ነገር በመቀየር ለሱ አላማ ማዋል፣ ይሄ የዳቢሎስ አላማ ነው። በዚህ ውስጥ ያለውን ሳንካ ነው እንድትረዱና እንድትገነዘቡ የምፈልገው ምን ማለት ነው። ስለዚህ ይህን መነሻ በማድረግ ዳቢሎስ መቼም ቢሆን ከስላሴ ወይም ደግሞ ከአብ ከወልድ፣ ከመንፈስ ቅዱስ ጋር አራተኛ ሆኖ መመስገን የሚፈልግ ፍጡር ስለሆነ የራሱን አርቲፊሻል ዓለም ይፈጥራል። ነው እንዴት ነው የሚፈጥረው? ነው የሚፈጥረው ደግሞ ሰዎች ተጠቅሞ ነው። ዝም ብሎ አይደለም አይደለ? ዳቢሎስ ይታወቃል፣ መንፈስ ነው። የሚጨበጥ የሚዳስስ አይደለም። መላእክት በአጠቃላይ እንደዛ ናቸው አይደለም። ግን የወደቁ መናፍስትና በክብራቸው የቀጠሉ መናፍስት ብለን ለሁለት እንከፍላቸዋለን። የወደቁ ከምንላቸው የሳትናኤልና ከሳትናኤል ነገድ የምንላቸው ማለት ነው። እነኚህ የወደቁ መናፍስት የሰው ልጆችን አእምሮ በመቆጣጠር ዳቢሎስ ለሱ መንግስት ተገዢ ማድረግ ዋንዳኛ ግቡና ስራው ነው። ይሄ ስራው ነው በቃ። በነገራችን ላይ ዳቢሎስ ለምን ሰዎችን ያሰናክላል ብሎ የሚጠይቅ ሰው ካለ አንድ ሰው ጠዋት ተነስቶ ወደ ስራ ቦታ ለምን ይሄዳል የሚለውን ጥያቄ መለስ አለበት። ለምንድን ነው የሚሄደው? ሰርቶ ህይወቱን ለመቀየር ነው። ዳቢሎስም ሰዎችን በማሰናከል በማጥመድ አለም ላይ ያሉ የእግዚአብሔራዊ የሆኑ ነገሮችን በማፍረስ ወደሱ መንግስት ሰዎችን ማስገባት ስራው ነው ይሄ ስራውን መከልከል አትችልም። መዋጋት ነው የምትችለው። ወደ አንተ መጥቶ እንዳያጠቃህ የምትዋጋበትን የጦር መሳሪያ መታጠቅ፣ የእግዚአብሔርን የጦር ዕቃ ታጠቁ እንዳለው ቅዱሱ ሐዋርያ ማለት ነው። ታዲያ ይህ በሆነበት ሁኔታ የዲያብሎስ አሰራር በነገራችን ላይ ምድራችን ላይ እንዴት አድርጎ እንደተዘረጋ ስንቶቻችንን የምንገነዘበው? ያውም ሳይንስ በሚል ስም ነው የተዘረጋው በነገራችን ላይ አንዱ የዲያብሎስ ዓላማ የእግዚአብሔር የሆነ ነገር ማጥፋት ነው ብያቸዋል። ለምሳሌ እግዚአብሔር አዳምን ፈጠረ። አዳም በአምሳለ ስላሴ የተፈጠረ ነው። ከተፈጠረም አሁን ዓለም የተፈጠረበትን ጊዜ ቁጥረን እናገኝበት ነው። እሱ ግን ይሄንን ለማፍረስ በሉሲስም የመጣበትን መንገድ እንመለከታለን። እግዚአብሔር ዓለምን የፈጠረበትን መንገድ ስንመለከት በሃልዮ በነቢብ በገቢር ዓለምን እግዚአብሔር ፈጥሯል። አጠቃላይ ሀያ ሁለት ስነ ፍጥረታት ናቸው የተፈጠሩት ባህልዎ ሰባት ፍጥረታት በመናገር በነቢብ አስራ አራት ፍጥረታት በገቢር አንድ ፍጥረት አዳም። እግዚአብሔር የፈጠረው የፈጠረባቸው ቁሶች አሉ፣ እሳት፣ ንፋስ፣ አፈር፣ ውሃ ብለን የምንዘረዝራቸው። ይህንን ቤተክርስቲያን ላይ ተምሬ ሳይንሱ ጋር ስትሄዱ ቢግባንግ እንደማገኙ ቢግባንግ ቴዎሪ የዓለም የተፈጠረው ከዛሬ 13 ነጥብ ምናምን ዓመት ቢሊዮን በፊት ዜር ሲንጉላሪቲ ፖይንት ይላል። የሆነ የሲንግል ፖይንት ነበረች። እሷ ፈነዳች። እሷ ስፈነዳ በግራቪቲ አማካኝነት የተፈነዳው ነገር እየተሰበሰበ የሞቀው ነገር እየቀዘቀዘ ኩል እያደረገ እየመጣ ወደ ሶሊድነት እየተቀየረ ሲመጣ ቅርጽ እየያዘ ሲመጣ ደመናው፣ ከዋክብቱ፣ ፀሐው ጨረቀው ተፈጠረ የሚል አስተምሯለሁ። ሁለቱ በጣም ይጋጫል ያልኳችሁ ከዛ ነው። ማጥራት ያስፈልጋል። ዘመቻው ተፈጥሮ ላይ ነው፣ በአጠቃላይ ነው። ዓለም እንደተፈጠረ ከሚለው ጀምሮ እግዚአብሔር የፈጠራቸውን ነገሮች መቀየር ነው ዋናው ዓላማ። እኛ ግን ሳይንስ በሚል ስም ብዙ እውቅናዎችን የምንሰጥበት ነገር አለ። ጠቃሚ ነገር የለውም እያልኩ እኛ አይደለም ግን፣ ኦሪጂናል ከኮፒው መለየት ከኛ ይጠበቃል ነው ይሄ በሆነበት መንገድ የሰው ልጆችን እንዴት ነው ኮንትሮል። ዋናው ዓላማ የሰው ልጆችን ኮንትሮል አድርጎ ነብሳትን የእሱ ተገዥ ማድረግ ነው። በተለያየ መልኩ ዲያብሎስ የሰው ልጆችን የሚቋጠርበት መንገድ መጀመሪያ የሚገባው በስጋችን ነው፣ በጥቅም ማለት ነው። ሰው ለስጋው ሲል ብዙ ነገሮች ስለሚያደርግ ከገንዘብ ጋር የሚገናኙ ነገሮች፣ የጥቅማጥቅም ጉዳዮች፣ የሚበሉ ነገሮችን፣ የሚጠጡ ነገሮችን አሁን እንደ ቀላል በጣም የሚገርመኝ አንዳንድ ጊዜ ዓለም በጣም አስገራሚ መሆኑን የምታዩት እግዚአብሔር ዓለምን ከአለመኖር ወደ መኖር አመጣ ተብሎ ሲነገር ብዙም ሰው አቴንሽን አይሰጠውም። ኤአይን የፈጠረ ሰው ሲባል ግን ሁሉም ቆሞ ያጨበጭባል። መኪናን የፈጠረ ሲባል ሁሉም ቆሞ ያጨበጭባል። ይሄ ማለት ለሰው ልጆች እውቅና አይሰጥ እያልኩኝ አይደለም። እግዚአብሔር አለምን እንዴት ፈጠረ? እግዚአብሔር በድንግልና በድንግልና ሥጋ በድንግልና ነፍስ ከጸናሽ ክብርት ከምትሆን ከድንግል ማርያም ተወለደ ሲባል ብዙም አይደለም። ለሚያምነው ከሚያምነው አለምን ነው እየልኳቸዋለሁት እንደ አንድ አማኝ አይደለም። እኛ የምናምነው እንደነቃለን። ልክ እንድና ባህላዊ አቆስ እንዳሉት ማለት ነው የሀይሳት መጋረጃ በማህፀነች ወደ ተተከለ በግራ ነው በቀኝ ከፊት ነው ከኋላ፣ ይህንን የምገልጽበት ቋንቋ ባገኝ ብዬ በንፋስ ሰከሻ ተጭኜ አየር አየራትን ቃኘሁት ግን ቋንቋ አጣሁ፣ ወደ ቀደመው ቦታ የተመለስኩኝ ይላል። የተደነቀበት ሌላው አለም ግን እንዴት በድንግልና ይላል። ልክ ኢሳያስ መጽሐፍ ላይ ድንግል በድንግልና ጸንሳለች ብሎ እንደጻፈው እንዴት ሴት እያለ ሲቀይር እንደነበረው ማለት ነው። ከሌላ በላይ የሆነውን ነገር ለዛ ነው፣ ሳይንስ ከሌላ በላይ የሆነውን ነገር የነፍስን ጥያቄ መመለስ አይችልም፣ በፍጹም በፍጹም። የስጋን ይመልሳል፣ እውነት ነው። ትራንስፖርት፣ መንቀሳቀሻ መኪናውን እንዲሰራ አድርጎልና ሳይንስ። ስልክ፣ አንድ ቦታ ሆነን ሌላ ቦታ ያለውን ሰው ኮኔክት አድርጎ ተደዋውለን መረጃ እንድንገናኝ እንድንለውጥ አድርጎናል። ሳይንስ ይሄን ቀርፎልናል። ግን ከመላእክት ጋር እንዴት መገናኘት እንዳለብን የሚለውን ጥያቄ ሳይንስ ይሄን አይፈታም። በአንድ የሚፈታ ሃይማኖት እምነት ይሄን ይፈታል። ሳይንስ የስጋ ጥያቄዎችን ሊሞላ ይችላል። የምንለብሰውን ይህንን እንዴት በፋብሪካ በልኩ እንዴት አድርጎ በኢንዱስትሪ በልኩ እንዴት እንደሚሰራ ይሄንን ጥያቄ መልሷል ሳይንስ አንድ ክድም ይሄን እንቀበላለን። የምንጫማውን ጫማችንን ሰርቶልናል ሳይንስ ይሄን አንድ ክድም ይሄን ጥያቄ መልሷል። በቃ ለሆዳችን ምንበላውን የምንጠጣውን ነገር በፋብሪካ በኩል ያው ከነ ችግሩም ማለት ነው ከነ እንከኖችም ቢሆን እነዚህ አይነት ጥያቄዎችን መልሷል ሳይንስ የነፍስን ጥያቄ ሰው ከሞተ በኋላ ስላለው ህይወት ያለውን ጥያቄ ግን እሱ መመለስ አይችልም ለምሳሌ እግዚአብሔር አለምን የፈጠረበት መንገድ ብዬ አልኳችሁ ነገር አለ መጀመሪያ ላይ ከዛ ሁለተኛ ላይ እንደገና ደግሞ ሳይንስ ጋር ስንመጣ አለም ሶስት ነገሮችን እናስታውሳለን ዳርክ ማተር ዳርክ ኤነርጂ እንድ ግራቪቲ ወይም ዳርክ ማተር የሚባለው ማለት ነው። አለም እስካሁን ከተፈጠረበት ሲስተም ወይም ቁስ ዘጠና አምስት ፐርሰንቱ አይታወቅም። አምስቱ ብቻ ነው የሚታወቀው ስለ ማተር። ይህ ማለት ኬሚስትሪ ላይ ባዮሎጂ ላይ ፊዚክስ ላይ የተማር ናቸው ማለት ነው። በኬሚስትሪ ታሪክ መጀመሪያ አርካዊ ሰንጠረዥ የሚለው ወይም ፔሪዮዲክ ቴብል ላይ መጀመሪያ ስትሄዱ የምታገኙት ሃይድሮጂን አተም ነው። በነገራችን ላይ የመጀመሪያው ፍንዳታ የመጣው ወይም ደግሞ ታላቁ ቢግ ባንግ ፍንዳታ የሃይድሮጅን ቦምብ ወይም ሃይድሮጅን ፍንዳታ ነው ተብሎ የሚነገርለት። ሌሎች ኤሌመንቶች ከዛ ነው የመጡት። ሙሉ ስትመለከቷቸው ሜታሊክ ባለው አስተላላፊ፣ ኢናል አስተላላፊ እያለም ስንማራቸው የነበሩ ኬሚስትር ላይ ማለት ነው። ይሄ ክፋት አለው እያልኳቸው አይደለም። ይህም ማስተማር የሰው ልጅ ነብስን ያክል ነገር በውስጡ ይዞ አይመራመርም ብሎ መከልከል አይቻልም። ግን ነገሮች ምርምሩ ፋውንዴሽኑ የት ላይ ነው የቆመው ነው ጥያቄው። እግዚአብሔራዊ ነገር ላይ ነው የቆመው ወይስ ደግሞ ሌላ አካል ላይ ነው የቆመው ነው ጥያቄው። የዚህ ዓለም መሪዎች እምነት የላቸውም። በነገራችን ላይ ሰዎች እምነት የለንም ብለው የሚሉ ሰዎች በተለይ ሳይንቲስቶች የሚባለው አሁን ብዙዎቹ እምነት የላቸው ይባላል። ነው እንደዛ የሚባል ነገር የለም። እምነት የሌለው ሰው የለም። አለማመን በራሱ እምነት ስለሆነ ማለት ነው አለማመን በራሱ እምነት ነው። ይሄ ኮርስ ላይ ስለ እምነት ስለ ሃይማኖት ስትማሩ በደንብ ይሄንን አስተምሮ አስተምሩ ትገነዘባላችሁ ብዬ አምናለሁ። አለማመን በራሱ ማመን ነው። ይህም ራሱ ትርጉም ስላለው ማለት ነው። ስለዚህ እነኚህ ሰዎች ራሱ የቆሙበት መሰረት አለ ማለት ነው ለምን ዲያብሎስ በራሱ እምነት እንደሌለ አልፎ ተርፎም እኮ ሰይጣን የለም ብለው የሚከራከሩ ሰዎች አሉ ቃቸው የሰዎችን አእምሮ ኮንትሮል አድርጎ ሰይጣን በራሱ በሰው ልጅ አእምሮ ውስጥ እንዳይሳል ወይም ደግሞ የለም ብሎ ራሱን እንዲካድ ማድረግ እስከሚችል ማለት ነው። ዛሬ እንደ እንዲህ ነገር የሚያደርጉ የሰይጣን አምላኪዎች ናቸው ብለን ስንናገር ሰይጣን ደሞለ እ ሰዎ ላ የፈጠሩት ብለው ሰዎች እንደሚከራከሩ ማለት ነው። ለዛ ነው ጥያቄ አለኝ አልኳቸው። ታዲያ በሚሆንበት ሰዓት የሰው ልጆችን ኮንትሮል ማድረግ እንደምታውቁት የሰው ልጅ ምድር ላይ ከመጣበት ሰዓት ጀምሮ የመጨረሻው ማቱሳላ እድሜው 969 ከዚያ እና አዳም ስንመለከት 930 እያለ እየቀነሰ በኖህ ዘመን 120 ከዛ እንደዳው ጋር ስንመጣ የሰው ልጅ እድሜው ሰባ የሚበዛ ሰማንያ ነው፣ ከዛ በላይ ከሆነ ጣር ነው ብሎ ነበረ። አሁን ደግሞ ከሰባም ከሰማንያም አልፎ ወርዶ ስንት ላይ ደርሷል? አሁን አምሳ አርባ ይሄ ነው አሁን ይሆን ያለው። አይደለ ምድራችን ላይ ለዚህ ሁሉ እድሜ ማጠር ምክንያት ምንድን ነው? መጀመሪያው ኃጢአት ነው። በኃጢአት ምክንያት የሰው ልጅ እድሜ የሚያጥረው አሁን በኃጢአት ከኃጢአት ባለፈ በዚህ ምድር ላይ እናንተ እድሜያችን እንዲያጥር የሚደረጉባቸው መንገዶች አሉ። አንዱና ዋናው በዚህ በሚስጥር ማህበራት ዓለም ውስጥ የሚሰራ ዲፖፕሌሽን አጀንዳ ይባላል። የህዝብ ቁጥር መቀነስ። ሰዎች የህዝብ ቁጥርን የሚቀንሱ ስለምንድን ነው? እነዚህ ሰዎች ማለት የዳቢሎስ አገልጋይ ናቸው። ዳቢሎስ ማለት ደግሞ የሰው ልጆችን በዚህ ምድር ላይ እድሜ አሳጥሮ ነብሳቸውን ወደ ሲኦል አስገብቶ ልክ ከክርስቶስ ደሰፊ ሲደረግ እንደነበረው በሲኦል መርገጥ ይፈልጋል። ዲፖፕሌሽን ነው። በዚህ ምድር ላይ ስንመለከት የዲፖፕሌሽን አጀንዳ ብለን ስም ልንሰጠው እንችላለን። ለዳቢሎስ ግን የሰው ልጆችን እድሜያስ እያሳጠረ ነብስ ከስጋ ተለይቶ በሲኦል አስገብቶ የመርገጥ የመግረፍ የፈለገው የመግዛት ሲስተም ነው ይህንን በማድረግ ስትራቴጂ በዚህ ዓለም ላይ እንደናደርስ እንኖር እነዚህ አካላት እያንዳንዷን ነገር በዘፈቀደ የሚሆን ነገር የለም። እመኑኝ፣ አሁን ዓለም ላይ የምናያቸው ያቸው ኪዮሶች ሁሉ በሽታዎች ብሏቸው፣ ጦርነቶች ብሏቸው፣ ወረሽኝ ብሏቸው፣ የአየር ንብረት ለውጥ በሉት ማንኛውም ነገር ታስቦ ነው የሚሰራው። ወዳጄ እንዳትጃጃሉ፣ እንዳትሞኙ። የተሳደብኩኝ አይደለም። ታስቦ ታልሞ ነው የሚሰራው። ይህን በተመለከተ በደንብ ያጠናክርል የሚችል አንድ ሙቪ ያልኳችሁ ቅድም አንዱ እንደሚያጋራኝ ዘ ሶይለንት ግሪን ዳይስ በሚል የተሰራ በ1973 እንደ አውሮፓውያን ዘመን አቆጣጠር ከአምሳ ዓመት በፊት ምናልባትም አሁን ይሄን ቪዲዮ እየተከታተል ኢኖህ መርከብ ሚዲያ መስቡት ናቸው አብዛኞቻችሁ በዛን ሰዓት ያልተወለድን ማለት ነው። እኛ ሳንወለድ በፊት ምድራችን ላይ ምን ታቅዶ እንደነበረ የሚያስረዳ ሙቪ ነው። እሱን እናድምጠው።

በጣም ቴንኪዩ ማለት ወዳለሁኝ ማጠቃላይ ሁሌ የማነሳው ሀሳብ ነው። ይህም በተመለከተ ሶይለንት ግሪን እንዳይስ በሚል የተሰራውን ፊልም ነው ምድን ያያችሁት፣ እና እዚ ላይ በደንብ ያያችሁት ነገር አለና ሰውየው እግሩ ታስሮ ሁለት ቦታ አይታችሁት፣ አንድ ጊዜ ከበርገር ጋር ታስሮ እግሩ ማለት ነው፣ አንዱ ደግሞ ከሚጠጣ ለስላሳ መጠጦች ያ ጋ እግሩ ታስሮ አይታችል እና ለመሄድ ይሞክራል መሳብ። እንደው ጥቅሉን የሚኝ ነው፣ ሰምታችኋል በደንብ ዝርዝሩን ማለት ነው በክላይሜት ቼንጅ ላይ ምን እንደሚሰሩ ላብ ግሮይንግ የሆኑ የሚመሉ መጠጦች፣ ምግቦች እንደሚዘጋጁ ለምን እንደዛ እንደሚደረግ ከሜዲካል ጉዳይ ጋር በተገናኘ ካንሰር ሊያወጡ የሚችሉ ነገሮች እያንዳንዳቸው የሚደረጉ ነገሮች ለእኛ ታስበው አይደለም። ኮንትሮሊንግ ሲስተም ናቸው እንደ ኮንትሮል መደረግ እንዳለብን ማለት ነው። መጀመሪያ እዚህ ነገር ላይ ዲፔንዳንት እንድትሆኑ ይደረጋል። ከዛ በኋላ የዛ ነገር ጥገኛ ከሆናችሁ በኋላ ኮንትሮሊንግ ሲስተሙ ሰራ ማለት ነው። እናጃችሁት እግሩ ታስሮ መሄድ ይፈልጋል መሄድ አይችልም ያለዛ ነገር መኖር አይችልም ነው ያ ነገር ደግሞ እነሱ በፈለጉት ፋብሪካ በኢንዱስትሪ ፕሮዲዩስ የተደረገ ነው ሊበላ ሊሆን ይችላል ሚጠጣ ሊሆን ይችላል ማንኛውም ዘርፍ ማለት ነው እንደ ምሳሌ ነው እንጂ በጣም በብዙ ዘርፍ ማለት ነው ስለዚህ መሄድ አይችልም ታስሮ አቀያችሁት እስረኛ ሆነ ማለት ነው ለዛም ነው ቅዱስ ዮሐንስ የነገረን ማንም መሽመጠለው አይችልም የሚለው እዚህ ጋር ነው የሚሰራው ነገራችን ላይ ፍጻሜው ዘበን ላይ መሆናችንን ከዚህ በላይ ማረጋገጫ የለውም ማለት ነው። ከሀምሳ ዓመት በፊት የተሰራ ፊልም ውስጥ ነው እየኖርን ያለ ነው። አሁን የሚደረጉ የሚሆኑ ነገሮች ዝም ብሎ የመጡ አይደለም። እንደ ሀገርም እንደ ዓለም አቀፍም ዝም ብሎ የሆኑ አይደሉም። በቃ እንትን ነው ማለት ፕላን ተደርጓል። ሲስተሙ ነገር ተዘርግቷል። ዓለም ላይ በዛ ሲስተም ውስጥ መፍሰስ ብቻ ነው ያለው አማራጭ። ይህ ማለት ግን ዝም ብለን መፍሰስ ማለት አይደለም። ከኛ ምን ይጠበቃል የሚለውን ነገር ከኛ ማድረግ አለብን ነው እምነታችን ላይ ሃይማኖታችን ላይ ፎከስ ማድረግ አለብን የሚል መልእክት ነው፣ ማሳለ ንፈልገው እንዳያችሁት ነው አርቲፊሻል የሆኑ ነገሮች፣ እነሱ በሰሩት ነገር አለም መቆጣጠር ነው። ተፈጥሮ ለምሳሌ እኛ ፀሐይ በነፃ ነው፣ አየር በነፃ ነው አደለ? ወደ እነሱ ስትመጡ ግን እዛ አደለም። ሁሉ ነገር ከረንሲ ነው፣ በክፍያ ነው፣ በነፃ የሚባል ነገር የለም። የነፃውን ዓለም የእግዚአብሔራውን ዓለም መቁረጥ ነው የሚፈልገው እግዚአብሔርን በነፃ የሚሰጠን እኛን ለመቆጣጠር አይደለም። እኛን የሆነ እንትን ጭኖኛ ላይ የፀሐይ ክፈሉ፣ የአየር ክፈሉ፣ አዳራችሁን ስተኙ እንቅልፍ ይዟችሁ የጥበቃ ክፈሉ ሌላም ሌላም አይልም። ወጥታችሁ ስገቡ ውላችሁ ምንም አይደረግ ነገር አለ ለእያንዳንዳችን የሚመድባቸውን ቅዱሳን መላእክት ለእያንዳንዳቸው ሂሳብ አይልም፣ አይጠይቅም። እግዚአብሔር በነፃ በፍቅር ነው የሚያኖረው። አለም ግን ተመልከቱት የምንበላውን የምንጠጣውን ነገር ይህን እግዚአብሔር የነፃ የሆነውን አለም ቆርጦ አስወግዶ እርስነርሱ የሚቆጣጠሩበትን መንገድ ፈጥረውታል። በዛ ነው የአውሬው ስም ወይም የስሙ ቁጥር ከሌላቸው መሸጥ መለወጥ አትችሉም። ለምን? ዲያብሎስ ፍቅር ስለማያውቅ ያለው አማራጭ በጉልበት ነው። በስጋዊ ነገር ላይ መሰረት አድርጎ አለምን መቆጣጠር ነው የፈልገው። ያን ነው እያደረጉ ያሉት። ነው ምላችሁ ይህን ይመስላል። ለዛሬ የነበረን ቆይታ በሌላ ጊዜ ብዙ ሌሎች ሀሳቦችን እያነሳን ቆይታ ለማድረግ እንሞክራለን። መልካም ቆይታ እንደሆንላችሁ እየተመኘሁኝ፣ ይህነው መርከብ ሚዲያን ማገዝ ለምትፈልጉ ላይክ፣ ሸር፣ ሰብስክራይብ የሚያደረጋችሁ ብዙዎች እንደርስ ማድረግ ትችላላችሁ። አጠራሻም ማስቀምጥላችኋለሁ። እንደዚሁ በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።